ሰላም፣ ጤና ይስጥልኝ። የተከበራችሁ የኢፌድሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። ወደ ቀዳሚው መረጃ። ኢንጂነር አይሻ መሀመድ በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪን ጎበኙ። የፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሀመድ በአምቦ የሚገኘውን የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪን ጎብኝተዋል። ጉብኝቱ የተካሄደው ሚኒስትሩ መከላከያ ማኑፋክቸሪንግ ዘርፍ ውስጥ የተጀመሩ ዘርፈ ብዙ የሪፎርም ስራዎችን ለመመልከት ሲሆን በዚሁ ወቅትም በፋብሪካው እየተካሄዱ ያሉ የተለያዩ የመሰረተ ልማት ዝርጋታዎች፣ የግብርና የወተት ልማት እንቅስቃሴዎችን ጨምሮ ኢንዱስትሪውን ተዘዋውሮ ጎብኝተዋል። ሚኒስትሯም ከጉብኝቱ በኋላ በሰጡት አስተያየት ኢንዱስትሪው ኢትዮጵያ በመከላከያ ማኑፋክቸሪንግ ዘርፍ እያሳየች ላለው እመርታ ትልቅ ማሳያ ተደርጎ የሚወሰድ ነው ሲሉም ገልጸዋል። በኢንዱስትሪው እየተመረቱ ያሉ ምርቶች የመከላከያ ሰራዊታችን ፍላጎት ከማሟላት ባሻገር ኢትዮጵያ በወታደራዊ ምርቶች ራሷን እንድትችል ለማድረግ ከተቀመጠው ግብ አኳያ የጎላ ሚና እንዳለው የገለጹት ሚኒስትሯ ኢንዱስትሪው ከዚህ ባሻገር ሀገራዊ ልማትን ለመደገፍ ብሎም ጠንካራ ራሱን የቻለ የመከላከያ ኢንዱስትሪ ለመገንባት ያለንን አቅምና ቁርጠኝነት ያሳየንበት ነውም ብለዋል። ኢንዱስትሪው አዳዲስ ቴክኖሎጂዎችንና ዘመናዊ የምርት ስርዓት በመዘርጋት ላሳየው እመርታ የኢንዱስትሪ ግሩፑንና የፋብሪካ አመራሮችና ሰራተኞች በቅንጅት በመስራት ላሳዩት ትጋት ያላቸውን አድናቆትም ገልጸዋል። ኢንጂነር አይሻ በቀጣይ እቅዶችና ተጨማሪ ድጋፍ በሚያስፈልጋቸው ጉዳዮች ላይም ከግሩፑና ከኢንዱስትሪው ማኔጅመንት ጋር የተወያዩ ሲሆን ኢንዱስትሪውን በመደገፍ ስራውን ለማጠና ማከር እገዛ እንደሚያደርጉም ተናግረዋል። የሜንቴናንስ መምሪያው ፈጠራን በማዘመን ሁለንተናዊ ዝግጁነትን እያጠናከረ እንደሚገኝም ሊተናል ጀነራል አብዱራማን እስማኤል ተናግረዋል። በመከላከያ ሎጂስቲክ ዋና መምሪያ የሜንቴናንስ መምሪያ የተቋሙን ሁለንተናዊ ዝግጁነትና የመነቃቃት አቅም በፈጠራና አሻሽሎ በማዘመን የበለጠ አጠናክረው እንደሚገኙ የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሊተናል ጀነራል አብዱራማን እስማኤል ገልጸዋል። ከኃይሎችና ከእዞች ተውጣጥተው በሜንቴናንስ መምሪያ የከባድ ጭነት ተሽከርካሪ ክፍል ለስድስት ወራት ሜካኒክና በኤሌክትሪሽያን ሙያ ስልጠናቸውን ሲከታተሉ የቆዩ ሙያተኞች ምረቃ ላይ በክብር እንግድነት የተገኙት ሌትናል ጀኔራል አብድራማን እስማኤል የውጊያ አቅሞቻችንን በእንክብካቤ ረጅም ጊዜ እንዲያገለግሉ በማድረግ ና የሚመጡ ችግሮችን አፋጣኝ የመፍትሄ ምላሽ ለሁሉም የሰራዊታችን ክፍሎች እየሰጠን ዝግጁነታችንን ይበልጥ እያጠናከርን መቀጠል ይኖርብናል ሲሉም ተናግረዋል። የሚንቴናንስ መምሪያ ኃላፊ ብርጋዴር ጀኔራል በረህ ገብረ መድን በበኩላቸው ወታደራዊ ሳይንስን መሰረት በማድረግ መምሪያው ከጥገ ባለፈ ዘርፈ ብዙ ስራዎችን በስኬት እየሰራ እንደሚገኝ ገልጸው ከማሳያዎቹ መካከልም በስልጠና ረገድ የዛሬ ተመራቂዎችን ከባለድርሻ አካላት ጋር በትብብር በመስራት በተሻለ ብቃት ማሰልጠን መቻሉን በቀረቡት ሪፖርት ተናግረዋል። ተመራቂዎች በአገልጋይነት መንፈስ ና በፍጹም ስነ ምግባር በታነጸ አሰራር ክፍላቸውን በትጋት እንዲያገለግሉም መልእክት አስተላልፈዋል። በሜንቴናንስ መምሪያው የከባድ ጭነት ተሽከርካሪ ጥገና ክፍል ኃላፊ ኮሎኔል አልዬ ቃሲም በኃይሎች ና በእዞች የሙያተኞችን አቅም ለማሳ ለማሳደግ አቅደው በተግባርና በንድፈ ሃሳብ የተደገፈ እውቀት ተኮር ስልጠና መስጠትና ብቃት ያላቸው ሙያተኞችን ማፍራት እንደተቻለም ገልጸዋል። ለፕሮፌሽናል ሰራዊት ግንባታ ሂደት የመከላከያ ስልጠና ዋና መምሪያ ውጤታማ ተግባራት የጎላ ነው ሲሉ የትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ተናገሩ። በስልጠና በስርዓተ ትምህርት በስነ ልቦና ግንባታ የውስጥ አቅምን መገንባትና የመሳሰሉትን ግቦች እንደ ግብ አስቀምጦ ስራ የጀመረው የመከላከያ ስልጠና ዋና መምሪያ ግቡን በማሳካት የሰራዊቱን የግዳጅ አፈጻጸም ስኬታማና በእውቀት ላይ የተደገፈ እንዲሆን ትልቅ አበርክቶ እያደረገ ይገኛለን ብለዋል። ስልጠና ዋና መምሪያ በተቋሙ ውስጥ ከመሰረታዊ ወታደር እስከ ላይኛው የአመራር ደረጃ የሚገኙ የሰራዊት አባላት የተለያዩ ወታደራዊና ሙያዊ ስልጠና በመስጠት ሰራዊቱና ተቋሙን በማዘመን ውጤታማ ስራ እየሰራ እንደሚገኝ የገለጹት ጀነራል መኮንኑ በተለይም በያዝነው በጀት ዓመት የሜካናይዝድ እዝ እንደ እዝ ተደራጅቶ አንድ አይነት ቁመና እንዲኖረው ከፍተኛ ስራ መስራቱንም ተናግረዋል። ይህ ደግሞ የማሰልጠኛዎችና የኮሌጅ አመራሮች በቅንጅት የመስራት ውጤት ነው ያሉት ኃላፊው ስልጠናው ዋና መምሪያው የሰራዊቱ ሂደቱን የማድረግ አቅም ከዘመኑ ጋር የዘመነ እንዲሆን ከማድረግ ባሻገር የተለያዩ የልማትና የማህበራዊ ስራዎች ላይ በመሳተፍ ታላላቅ ውጤቶች እያስመዘገበ እንደሚገኝም ነው የገለጹት። በመጨረሻም በተቋሙ መመሪያና ደንብ መሰረት መምሪያውን ጨምሮ በስሩ የሚገኙ የማሰልጠኛዎችና የኮሌጆች ሎጎ በእለቱም ተመርቋል። የኢትዮ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃ የተከታተላችሁት ነበረ። በያላችሁበት ሰላም